በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተባረካችሁ እግዚአብሔር ልጆች፣ ብሩካን እግዚአብሔር የሚወዳችሁ መንፈስ ቅዱስ የሚቀድሳችሁ ከሰማያት ተወዶ መድኃኒታችን ኢየሱስ እዳ የከፈለልን የከፈለላችሁ፣ መስቀል ላይ ተሰቅሎ ያዳንን ያዳናችሁ እግዚአብሔር ልጆች ተላ ትጠሩ ዘንድ አብ እንዲህ አለው። ፍቅር የሰጣችሁላችሁ ብሩካን፣ እንደምንቆያችሁ ሁሉን የሚችል አምላክ ጌታ መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር ባንድነት በሶስትነቱ የተወደደ ተመሰገነ ይሁን። ቅድስት ሀገር ኢየሩሳሌም ገናን ለማክበር እንሄዳለን። ጌታ በተወለደበት ቦታ ቤተልሔም ሆነን ልደቱን የምናከብረው እግዚአብሔር ፈቅድ አብረን እንድንጓዝ ጥሩ ጉዞ አዘጋጅተናል። ቀራነው ኢየሩሳሌም ጋር ሁነን ጌታ የተወለደበትን የተሰቀለበትን የተነሳበትን ባዶ መቃብራችንን አይተን የተረገጠውን ረግጠን ቤታችን የረገጠችን ረግጠን መምጣት ለእኛም ለቤተሰቦቻችንም ትልቅ ክብር ነው። በተለይ ወላጆቻችሁን በትልኳቸው ብታስቡበት መቼም አይደገም ነገር ነው። ወላጅ እጄ ላይ እስካለን ድረስ ነው የሚኖረው። ላናገኛቸው እንችላለን ብታስቡበት፣ እስቲ በደንብ አስቡበት። የወጠኛ ስራ እንደ 438 ስልኬ ላይ መልታ ኑሉኝ። እናንተን ዘራችሁን መድኃኒዓለም ይባርክ። ተወዳጆች እግዚአብሔር ልጆች ልጆች ስለሆናችሁ በክርስቶስ የእግዚአብሔር ወራሾች ናችሁ። የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ አራት ቁጥር ሰባት ላይ ይሄ ተጽፏልና። ብዙ ጊዜ እኛና እግዚአብሔር ግንኙነታችን በጣም በፍቅር የተገነባ ሊሆን ይችላል፣ ደግሞ ምንም በቃ ባይተዋርነት የተሞላ ሊሆን ይችላል። አንዳንድ ምዕመናን ለእግዚአብሔር ባይተዋር ናቸው። በጣም በርቀት የሚከተሉት ናቸው። የመንፈስ ብረት ከእግዚአብሔር ጋር የሌላቸው ብዙ ክርስቲያኖች አሉ። ይሄ ለምንድነው የሚሆነው? ኃጢአተኝነት ስለሚሰማቸው ሁሌ የሚበደል ማጥፋት አጠፋለሁ ብለው ስለሚያስቡ ነው። በጣም ብዙ ምክንያቶች አሏቸው። ሰሞኑን አንድ ማህበር ተጋብዤ ሄጄ ማህበሩ ላይ እናቶችን በዚህ ጉዳይ ላይ እያገለገልኳቸው ነበር። ወዴት ነው የምትሄዱት? ወደ ገነት ነው፣ ወስድ ደግሞ ወደዚያኛው ወደ ጨለማው ነው? ከሞት በኋላ እየጠየቂያቸው ነበርና፣ እና አንደኛዋ ደግ እናት ወደ ሲወል ሜድ ይመስለኛል አሉ። ምን ነው ስላቸው፣ የምሰራበት ቦታ ብዙ ድዎች ይመጣሉ። ድዎችን ለመዳት በጣም እሞክራለሁ፣ ግን አንዳንዴ አቅም ያጥረኝና ሳረዳቸው ይሄዳሉ ተቸግረው፣ እና ያንን እያየው ኃጢአትነት ይሰማኛል ብለዋሉ። እኚህ ሴት ከአቅማቸው በላይ ሆኑ ስላልረዱ ኃጢአተኛ እንደሆኑ ስለሚሰማቸው ሲኦል የሚገቡ ይመስላቸዋል። ስለዚህ ወደ ሲኦል የምንሄድበት ወይም ወደዚያኛው ወደ ጨለማው ከእግዚአብሔር ተጥለን የምንቆረጥበት ምክንያት ሞራዝን ብሎ ይታየናል። ከእግዚአብሔር እቅፍ ለመግባታችን ወደ ደረቱ ለመጠጋታችን ግጠኝነት ይጎለናል። ይሄ ደግሞ ወንጌል ስላልሰማን፣ የእግዚአብሔር ቃል ስላልሰማን የመጣብን ነገር ነው። ወጣት እያለው ሰንበት ተማሪ እያለው ብዙ የእግዚአብሔር ቃል ወንጌል ምሳል ማር ግን እግዚአብሔርን የምወድበት ጊዜ ነበር እና ቤታችን አራት ልጆች ነን። ያለ ነው ታላቅ ቤታችን ማንጎት ትባላለች። ደንገት ታመመችና ከቤቱ ቀድማ ሄደች ማለት ነው። ወደ እግዚአብሔር እኔና አባቴን ከፍተኛ ሐዘን አገኘን። እኛ ወንዶች ስለማናለቅስ፣ በልባችን ሐዘን ለመሸከም ቅርብ ነን። እና ምሁር ተጎዳ፣ ይሄን አባት በጣም ተጎዳ። እሷን በጣም ይወድ ነበር። ብዙ ጊዜ ከእሷ ጋር እሱ ለስራ ሲንቀሳቀስ አብራው ትሄድ ነበር፣ ታገለግለው ነበር፣ ጓደኛው ነበረች። እና እኔም ሀዘኔን መሸከም አልቻልኩ በቃ። እና ጸሎት ጸለኩኝ፣ አዲስ አበባ ነበር የምኖረው። ወደ እግዚአብሔር ጸለኩ፣ መሸከም አልቻልኩ፣ እባክህ ጌታ ይህን ሀዘኔን ብያልኩ እና ማዝንባቸው ብዙ ምክንያቶች አሉኝ። የእህቴ ማረፍ ብቻ አይደለም ያሳዘነኝ። የዛኛው ሰማይ ላይ ብሜት ትሆን ሲወል ገብታብኝ ቢሆንስ እህቴ እያልኩም ነበር የምጨነቅ እውነት ለመናገር እና አንድ ቀን ህልማየሁ አየው ብዙ ህልመኛ ሰው አይደለሁም ግን ህልማየሁኝ እና እህቴ ፍርድ ቤት ውስጥ ሰልፍ ተሰልፋ ነው የማያት። ምን ያርክሽ ነው ስላታይ ሰልፍ ላይነን ፍትህ። ፍሽ ችሎት እየገባን ነው አለች። በቃ እጠብቃችኋለሁ ነው የኔ ከውጭ ቆሜ እጠብቃችኋለሁ። ትንሽ ደቂቃ በኋላ በሩ በኃይል ይከፈትና፣ ታስታውሳለች ትምህርት ቤት ውስጥ ውለን ስንለቀቅ ተማሪዎች የምንወጣበትን ድምጽ እየጮህን የምንወጣው በጣም በደስታ እየዘለሉ በሩን ከፍተው በደስታ እየዘለሉ ልክ እንደዛ ትምህርት ቤቱ ተማሪዎች እየጮሁ ወጡ። እናቴም ዘጮ አገኘዋት በደስታና ምንድነው ስላት፣ ነፃናኩ ተብለናል አለች። ምንም ነገር የለባችሁም ተብለናል። ተነገጥኩኝ፣ ተነሳሁ ከእንቅልፌ እኩለ ሌሊት የተነሳሁት። መሬት ላይ ወድቄ ሰግጄ እግዚአብሔርን አመሰገንኩ። ወንጌል ሰበከልኝ በዛ ዕድሜ በሕልሜ። የእግዚአብሔር ይገርማችኋል፣ የእግዚአብሔር ልጆች እንደማይበሉ ተማርኩ። እህቴን እሳት እንዳበላት ተማርኩ። ሄጄ ለአባቴ ነገርኩት። አባቴ ስነግረው ወደ ቦታው ሲመለስ አየሁት፣ ሰውነቱ ሲመለስ ማለት ነው። እግዚአብሔር እንግዲህ ይወላችሁ። እንኳን ቆመን ተኝተንም ነው ወንጌል የሚሰብከን ፍቅሩንም የሚነግረን። እኛ ከሞት በኋላ ተስፋ ያለን ሰዎች። ከሞት በኋላ ተስፋ ባይኖረን ለምንድን ነው የምንጾመው? ለምንድን ነው የምንጸልየው? ለምንድን ነው መስቀል ተሸክመን የምንዞረው? ለምን ክርስቶስ ሞተ ታዲያ? ከሞት በኋላ ዝም ብለን ሜጃ ያጣም ብንሆን ለምንድን ነው ክርስቲያኖች የተባልነው? የጌታ ደም ታዲያ ምን ዋጋ አለው? ከጊደሎች እና ከጥጆች ደም በምን ተሻለታለህ? እኛን ካላዳነ መድኃኔዓለም ለምን ተባለ? ራቁቱን ለምን ተሰቀለ? እኛ ካልዳነ እኛ ካልወረስን እኛ ቤቱ ቅፉ ካልገባን እስቲ ንገሩኝ። እግዚአብሔር ልጆች የእግዚአብሔር ልጆች ትባሉ ዘንድ አብ እንዴት ያለውን ፍቅር እንደሰጣችሁ ይው፣ አንደኛ ዮሐንስ ምዕራፍ ሶስት አንድ ይው። እንዲሁ ነን የእግዚአብሔር ልጆች ነን። ልጅ ከሆነ ደግሞ ወራሽ ነን። ማንኛውም ልጅ ቤቱን፣ የአባትነቱ ቤት የሚወርሰው ልጅ ነው። በምንም ሂሳብ የአጎት ልጅ አይወርስም፣ ሌላ ሰው አይወርስም፣ ሰራተኛ አይወርስም። የሚወርሰው ልጅ ነው። ታውቃላችሁ። መች በምድር ስርዓት እኛ ክፉዎች እንኳን የወለድናቸው ንብረታችንን የምናወርሰው ይሄ ሕግ ይቀየራሉ በሰማይ እናንተ ክፉዎች ሳላችሁ ለልጆቻችሁ አሳብ የለመኑ እባብ ዳቦ ቢለምኑ ድንጋይ ትሰጣላችሁ? ብሎ ይጠይቃል። እኔም ልጠይቃችሁ ከጌታ ጋር ይንቃል። ይህን ጥያቄ እናንተ ለልጆቻችሁ ዳቦ ሲለምናችሁ ድንጋይ ትሰጣላችሁ? አሳ ቢለምኗቸው እባብ ትሰጣላችሁ? አትሰጡም። እኛ እንኳን ክፉዎች እንዲኮንን የሰማዩ አባት ምን ያህል ችር ነው? ይለናል ጌታ ኢየሱስ ክርስቶስ። መቼን እግዚአብሔር ችርነት የምናምነው? መቼ ነው ስለ እግዚአብሔር ቸርነት እውቅና ምን ሰጠው? መቼ ነው እግዚአብሔርን ቸርነቱን አምነን የምናከብረው? ልጆች ስለሆናችሁ ወራሾች ናችሁ ነው የሚለው ወንጌል። ምን እናምነው? ወንጌል ነው ወይስ ስሜታችን ነው? አለማወቃችን ነው፣ ድንቁርናችንን ነው ወይስ እውነት ነው? ምን እናምነው? ማንኛውም ልጅ ይወላችሁ በአባቱ ቤት ያለው መብት አለ። ልጆች ስለሆነ ቀደም ስንጸልይ አቡነ ዘበሰማያት ብለን ጸልና አባታችን ሆይ ብለን ጸልና ታዲያ አባታችን የእንጀራ አባት ነው የውሸት አባት ነው እግዚአብሔር በውሸት አባት ሊባል ይችላል በውሸት ይከብራል ይህ ሁሉ ህዝብ አባት ይለዋል በውሸት እግዚአብሔር አባታችን የሆነው ክርስቶስ መስቀል በመሰቀሉ ምክንያት ነው ባለ ዕዳዎቹ በክርስቶስ ደም ዕዳ ተከፍሎላቸው ልጆች ሆነን ነው ያልተከፈለላቸው አይወርድም አይወለድም ያሉ እነሱ ባሮች ናቸው። እነሱ አባት አይሉ። ከክርስቲያኖች ውጭ አባታችን ብለው የሚጸልዩ ሰዎች የሉ። በክርስቶስ ሞት ያላመነ አባታችን ብለው ሊጸልይ አይችልም። የክርስቶስ ሞት በደሉን ያጠበለት ህዝብ ነው አባታችን ብለው የሚጸልዩ ይሄ ህዝብ ደግሞ እኛ ነን። ዋጋ የተከፈለልን ህዝብ ነን። ቤተክርስቲያን ዕለት ዕለት አህዶ አበላ የምትቀድሰው ቅዳሴ እኮ በፈሰሰው ደም በክርስቶስ ደም ፊት ቆማሉ። ያ ደም የተከፈለለት ህዝብ መሆናችንን የሚነግረን ደም ነው። ያ ደም ነው ልጆች አረገን። ዋጋ መክፈል መስቀል መስቀል ስለተከፈለልን ነው። ያ የልጅነት መብት ደግሞ ከሙሉ ክብሩ ጋር ነው የሚሰጠን፣ ወራሽ ከመሆን ጋር፣ በእግዚአብሔር ከመጠበቅ ጋር፣ በመለኮት ለእኛ ጥዳዬ ከማድረግ ጋር፣ ከፍቅር ጋር በስሙ ከመጠራት ጋር ስናጠፋም ከመቀጣት ጋር ነው አባትነት ለኛ የተሰጠ። ስለዚህ እግዚአብሔር ልጆች የእግዚአብሔር ወራሾች መሆናችንን ቅዱስ ጳውሎስ ይነግረናል። ይህንን ገላትያ መጽሐፍ ምዕራፍ አራትን በደንብ ብታነቡት ደስ ይለኛል። ላንብብላችሁ። ነገር ግን እላለሁ ወራሹ ህፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ ተቀጣለት ቀን ድረስ ከጠባቂዎቹ ከመጋቢዎቹ በታች ነው። እንዲሁ እኛ ደግሞ ህጻናት ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበር። እንግዲህ ህጻን ወራሽ በጌታ ስርዓት ነው። ባይሁድ፣ በሮማውያን የጌታ ስርዓት ጌታዎች ልጆቻቸው እስከ 13 ዓመታቸው እድሜ ድረስ ከባሪያዎቻቸው ልጆች ጋር ይጫወታሉ። 13 ዓመት ሲሞላቸው ግን ቶጋ የሚባል ልብስ ይለብሳሉ፣ ይደገስላቸዋል አራተኛ ዓመታቸው ሲገባ ሙሉ ሰው ወደ መሆን ይመጣሉ። ከዛ በኋላ ከባሪያ ልጆች ጋር አንድ ላይ ይሆኑ፣ ወራሾች ናቸው ግን ከባሪያ ልጆች ጋር ይጫወታሉ። አሁን ለክኛ በዓለም ላይ እስላሙም ክርስቲያኑም አብሮ ይተረማመሳል። እዚህ ዓለም ላይ እኩል መኪና እንዳለን፣ እኩል ቤት እንኖራለን፣ እኩል እንወልዳለን። ወራሹ ከባሪያ ጋር እኩል ይኖራል ይላል። መቼ ዘመኑ እስኪደርስ ድረስ የዘመኑ ፍጻሜ ሲደርስ ግን ይላል እግዚአብሔር ከሴት የተወለደ ልጁን ላከ፣ እንደ ልጆች እንሆን ዘንድ እኛ ልጆች ሆነን ነው የእግዚአብሔር ልጆች ሆኖ ጌታችን ኢየሱስ ክርስቶስን ስላመንን ነው። ያ እምነት ነው ልጆች ያደረገን። የእኛ ወላጆች ስላመኑን ያስጠመቁን፣ አምነና መጠመቃችንን መወደዴን ከእናቴ አምኜን የተቀበልኩት ከአባቴ መወደዴን አምኜን የተቀበልኩት እናንተስ እንደዛ አደለም። እናታችን ወለደቻችን የምታውቃላችሁ። በእምነት እኮና መጠመቄንም አምናለሁ በአርባ ቀን አዲሱ ሰው ለብሼ አሮጌውን አዳም በውሃ ውስጥ ተቀብሬ እንደወጣው አምናለሁ። እምነት ይነግረኛል። ያንን አንዳንድ ወጣቶች፣ አንዳንድ ሰዎች ከአብ ከወልድ ከመንፈስ ቅዱስ ተወልደው ያንን ክደው ደግሞ ሲጠመቁ ሳይ በጣም በጣም ነው የምደነግጠው። እንዴት አይነት አደገኛ ነገር እንደሆነ እናትህን ካደክ በኋላ እናቴ የመሆንሽን አላውቅም እንደገና ተምሬ ለወቅ ይንገሮኝና እንደገና እናት ላርግሽ ብትላት ልቧን ነው ብትወጋት። ከአብ ከወልድ ከመንፈስ ቅዱስ ተወልዳችሁ ዳግመኛ የተጠመቃችሁ ሰዎች ከባድ ንስሐ ያስፈልጋችኋል። ልክ አይደለም። ሰው በእምነት ነው መወለዱን የሚያውቀው በእምነት ነው እና ተወለድን። ስንወለድ ከሴት የተወለደውን ያለ ወንድ የተወለደውን እመቤታችን የወለደችውን አዳኙን አመኛለሁ ብለን ነው የተጠመቅነው። አሮጌውን አዳም ውሃ ውስጥ ቀብሬ ከተነሳው ጌታ ጋር ተነስቻለሁ ምን ይፈጠናል አያችሁ ሲልጆች ይሄ ደግሞ ልጆች አደረገን ማለት ተወልድ ከእግዚአብሔር ልጆች አደረገን ነገር ግን የዘመን ፍጻሜ ይበረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ተወለደው ልጁን ላከ እንደ ልጆች እንሆን ዘንድ ልጆች ስለሆናችሁ እግዚአብሔርን አባ አባት ብሎ የሚጮህ ልጁ መንፈስ በልባችሁ ስላከ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም ልጅ ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ልጆች መሆናችሁ የምታውቁት አባታችን ሆይ አውነ ዘበ ሰማያት ማለት የምትችሉበትን መንፈስ ላከ። ያ መንፈስ ልባችሁ፣ እሱ ባይኖር ይህ ልንል አንችልም። ብዙ የእምነት አስተምሮዎች እግዚአብሔር አባት ነው ተብሎ አይታመንባቸው። ሰው ደግሞ ካላመን አባት አይደለም እግዚአብሔር ለሱ። እምነት እኛና እግዚአብሔር ላለን ግንኙነት መሰረት ነው። እግዚአብሔር አባታችን እንደሆነ እኛ ውስጥ ያደረ መንፈስ ቅዱስ ነገረን፣ ያ መንፈስ መሰከረልን። ስለዚህ እኛ ልጆች ነን ማለት። ልጆች ደግሞ ከሆነን በክርስቶስ አማካኝነት ጌታችንን በማመናችን ምክንያት እሱ ለእኛ በመሞቱ ምክንያት የእግዚአብሔር ወራሾች ነን ማለት የዘላለም ቤት ባለቤቶች ነን። እኛ ሰማይ ላይ ቅዱስ አባት እግዚአብሔር አለን። የተቀደሰች እናት እነ ቤታችን አለችን። የተቀደሱ ቤተሰቦች ስሞች አሉ፣ የሚወዱን የሚሳሱልን፣ በእኛ መመለስ በሰማይ ደስታ የሚያደርጉ ቅዱሳን መላእክት አሉ። የእኛን መንፈስ ያገለገሉ ቅዱሳን በሰማይ ያሉ አሉ፣ እጅግ የሚወዱን። ሰማይ የኛ ቤት ነው። ሰው ወደ ቤቱ ለመሄድ በፍጹም አይፈራም። ቤቱን ደሞ ቤቱ እንደሚገባ ደግሞ እርግጠኛ ሆኖ ነው የሚሄደው። ከትምህርት ቤት ስንወጣ ወደ ወላጆቻችን ቤት እንደምንመጣ እርግጠኞች ነበርን። ከውጭ ሀገር ስንመጣ ወደ ሀገራችን ወደ ኢትዮጵያ እና ወደ እናታችን ቤት እንደምንመጣ እናቃ ድርግጠኞች ነበርን። ከዚህ ወደ ሰማይ ስንሄድ ድርግጠኞችን ማለት ነው። ለምንድን ነው ክፉ ልብ ስላለን ነው? እኛ የከፈትነውን በር እግዚአብሔር አይዘጋም። ይህን እወቁ። እኛ ለልጆቻችን የከፈትነውን እንደ እጅ የእግዚአብሔር ልጆች በመሆናችን ከፍ ብለን እናስባለን። ልጅ ሲያድግ በተለይ ከፍ ብለው ያስባል። ከዚህ ቀደም ነገራችኋለሁ፣ እናቴ ልሰርቅ ነበር እኔ በልጅነቴ ካደኩኝ በኋላ ግን ለእናቴ ቤት ሠርቼላታለሁ። ውድ ዕቃዎች ገዝቼላታለሁ፣ ሶፋ ገዝቼላታለሁ፣ አልጋ ገዝቼላታለሁ፣ ወርቅ ገዝቼላታለሁ። ያኔ ሠርቄያታለሁ ሊስ ስለነበርኩ፣ ካደኩ በኋላ ግን። ሊስ ያደግ ቆም ነገረኛ ነው፣ ይሳሳል፣ ለወላጆቹ ምንም ነገር ያደርጋል። በዕውቀቱ ስናደግ የእግዚአብሔር ልጆች መሆናችን ሲገባ፣ ለእግዚአብሔር ለመንግስቱ፣ ለጽድቁ ብዙ ነገር እንከፍላለን፣ እንሰራለን። ድሆችን የምናሳድግ ችገኞችን ሁለት ካዘና እንደምንሰጥ በትህትና የምንኖር ካፋችን ክፉ ቃል የማይወጣ እግዚአብሔርን የምንፈራ ትዳራችንን የምናከብር እንሆናለን። ልዩ መንፈስ ነው የሚኖረን። የልጅነት መንፈስ ከባድና ልዩ መንፈስ ነው፣ እጅግ ልዩ መንፈስ ነው። እግዚአብሔር ልጆች ያ መንፈስ ይኖረናል። ይህን እውነቱ፣ ልጆች ነን። ማንም ባሪያ እንዳያረጋችሁ ማንም አንድ የሳውዲ አረቢያ ሀብታም የወለደው ልጅ ወሎ ውስጥ ነበር ይባላል። ገበሬ ሆኖ ያርሳል። እና የሀብታም ወደ ደሴ አካባቢ መጥቶ ከአንዲት ሴት ጋር ተኝቶ የተወለደ ልጅ ነው። ነጭ ነው። ሰው አቢውዝ እያደረገው በመልኩ በከለሩ ገበሬ ሆኖ ይኖራል። የገበሬው ሰው ልብስ ለብሶ አንድ ቀን ግን አባትየው አገኘው። ይገርማቸዋል። አባት የነጠጣ ሀብታም ሚሊየነር ነው ሳውዲ አረቢያ ውስጥ። እሱ ግን ገበሬ ነው። ቀኑ ሲደርስ ግን ልብሱን ለውጥ ወጣ፣ ወደ አባቱ ቤት። እኛ እንደዚህ ነን፣ አናውቀውም አናውቀውም ሕሊናችን ያለ ስፍራ ነው የተቀመጠው። ተቀመጠ የሚያስበውና እኛ የሆነው ነው የተለያየን። ትልቅ አባት አለን ሰማይ ላይ ትልቅ እናትም በቤታችን አለች። ቤተሰባችን ሰማይ ላይ አለ። ተስፋ ያለው ሕዝብ ነን መሰላል የተዘረጋለት ህዝብ ነን። ጌታ ለናትናኤል የተናገረውን አልሰማችሁም? ናትናኤል መሰላል ተዘርግቶ መላእክት ሲወጡት ያለህ አለ። በፊት መሰላል ይዘረጋልሃል፣ እንኳን ወደ እኔ መጣህ አለው። በፊት መሰላል ይዘረጋልሃል ወደ ሰማይ መትወጣበት፣ ያ መሰላል ተዘርግቶልናል። መውጣት የምንችልበት መሰላል አለን። ይህን መስቀል ይዞ ስለ ሞት ማንም ማሰብ የለበት። እግዚአብሔር ቸነት የእነታችን ሜታችን መሬት መለከት የመላት ጥበቃ አብሮን ሆን። ኮሜንት አድርጉ፣ ምንድን የተማራችሁት ከዚህ ትምህርት ጻፉልኝ። ጸጋ የደግፋችሁ ወደ ኢየሩሳሌም ለሚሄድ የምታስቡ 9ጠኛ 1143 ስልክ ሊያሳወቁኝ ቀሲስ አሸናፊ ሰላም